ደህና ነሽ? እንኳን ማርያም ማረችሽ፣ እንኳን ጌታ ረዳሽ። ደስ ብሎኛል። ወንድ ልጅ ተገላገልሽ፣ እንኳን ደስ አለሽ። በጣም ደስ ብሎኛል። ምጥ እንዴት ነበረ? ቆንጆ እንግዲህ አፍጃለው፣ ግን ሳልተቃት ስላዩሽ ደስ ብሎኛል። እቀመጣለሁ ግን ትንሽ ልቁ ረጅም ሰዓት ቁጭ ብዬ ነበረ እና ደግሞ ለሌት አስር ሰዓት መውለድሽን ሰምቼ ነበር። እንዴት ነበረ? የመጀመሪያ ላይ ስትወልጂ እንዴት ነበረ? ምንም አይልም፣ ያው ፈተናው እንዳለ ቢሆን ምንም አይልም። አስር ሰዓት ነው። አይሆንም። አይ ጠንካራ ንዶች በጣም ይከብድ ነበር። መስራት ነው። ምጡ የጀመረሽ ምን ተሰማሽ? እንግዲህ እሱን እሱ ሴት አድርግ ልጅ ስትወልድ እስከዛ ቢያንስ ይሄን እንደዚህ አድርጊ ስታረግ ተጠንቀቂ የምትይ ነገር የለም። ከዚህ ከዚህ ነገር እንዲህ ሲመጣ ጉድ እንዳትሆኝ ብለሽ የምታደርግ ነገር የለም። ዘር ትርሚላ የመጣው በየሄድክበት ጸብ አይደብርም። ይቅርታ ሩታ ነው እያወራሁ ያለሁት። እንትን ደቂቃ አልቋል። በጣም መውጣት ትችላለህ። አራት ጠቂቃ እንደመጣ ስጀምር ከአንተ ጋር ንግግር ጉድ፣ ጉድ! የተፈራው ደረሰ። እንደምታዩት ሆስፒታል ገባች። ሆስፒታል ገብታ እንግዲህ ሩቲን ልታይ ሄዳ፣ ሩቲን ከመኝታዋ ቀስቅሳ ሰላም አለቻት። ሩቲ ደግሞ ደነገጠች። ጉድ እኮ ነው። ጉድ ጉድ! ሩቲን እንዴት ታደነግጫታለች ማለት ነው? በዛ ላይ ደግሞ እነ ፈረንጁ ካልወጣሽ ካልወጣሽ ብለው ያዟት ማለት ነው። ጉድ ጉድ! እንደው ሄርሜላ ይ ደንግጣለች። ሄርሜላ ራሱ ሩታ ራሱ በጣም የደነገጠችው፣ በጣም አሽ ደንጋጭ ነገር ነው። እንደ ግድ ድንገት ስመጣባት ደግሞ አለማፈሯ፣ አብርሽን ነው የሚመስለው፣ ቁርጥ ሁለመ ነገሩን ሲያድግ ትላለች። በጣም ገርሟታል። ድንገት ነው እንዴ መጣሹ? አበባውስ አበባውን ደብቀው ነው። ጥቁሩ ፌስታል ውስጥ ያለው ግን ምንድን ነው? መቸም ብርቱካንና አሙዝ ነው። አት ሄርሜላ፣ ስለዚህ አበባውን ለምን ስጥሻትማ ስጥሻትም ስጥሻት እንድስጥሻት እኮን የሰምቻለሁ ከካሜራማኔ ማለት ነው። አይሩትዬ ኧረ እንደ ይመችሽ። ሩታ እንድቀስ ብላ ሰላም አለቻት። ወይኔ እናቴ! ግን አክስትዮው አይሩት አክስት ግን ማለት ነው በጣም ደርባባ ሰው ናት። ደርባባ ሰው ተ ልጁን ቀስ ብለሽ ራቅ በይው አለቻት። ርቀትሽን ያዥ። እንደው ከዚህ ከቪዲዮ ቤተሰብዬ ምን ተሰማ?